ማርያምን ትያ ዛር ሴማ ቢኖር ደስ ይለኛል እዚህ ጋር፣ እና እሱም ያውቃል የኔን ታሪክ። አሙኔ በጣም የደከመኝ ልጅ ነኝ። አይዞሽ በጣም በቃ ከሰው ጋር ስስቅ ስጫወት ሰው ሁሉም ሰው ሙሉ ይመስላል አይደለም። ሁሉም ሰው ላይ ትልቅ በሽታ አለ። ከእዛ ያንን ያንን ጊዜ ፓስፖርት ማምናት ልጅ ነበረች። በቃ ማምናት የምወዳት ልጅ ነበረች። ወሰደች አንቺ ጋር ይቀመጥልኝ። ባሌ ካገኘ ጠጥቶ ሲመጣ ይቀድምብኛል ብ ከእናቴም ደብቄ እናቴ ተይ ጋራ ወስጄ ጓደኛዬም አደለችም ከእድሜ በላይ ናት። ወስጄ እሷ ጋር አስቀመጥኩኝ። አቡ እሷ ያስነቃችኝ ነገር እስከ ዛሬ በዱባይ ላይ ራቁቴን ያስጌደኛል። ያሰራችብኝ ነገር አቡ ኪያ ነው የሚያውቀው፣ ሲነሳብኝ እና ሲያመኝ እንዴት እንደሚያደርግ። ለዛ ነበረ ማውራት አልፈልግም ያልኩት። ሲኒና ማለት በፓስፖርትሽ ነው ያሰራችው አቡ በፓስፖርት ያለሽ ህይወት እንዲበለሽ አቡ፣ እዚ ዱባይ ላይ ሲያምኝ ራቁት እና ላይ የሚያስጌደኝ ያ ከሌለ እንደ እብድ ነው መሆኑ። እሱ ነው የሚሰበስበኝ፣ እሱ ነው ወስዶ ሰበል የሚያስጠምቀኝም በዚህ ሀገር እራሱ። ከዛ በቀለ ዳሬ ህይወት የለት ዳሬ መኖር ጀመርኩኝ። በቃ የኖርኩኝ ፓስፖርት አውጪ ሲለኝ ኦኬ አልኩኝና ያቺ አከራዬ ውሻ አለች፣ አሁን አጎትሽ እንዲህ አይነት መላ ሰጥቶሻል። ማዙም አለች። እናቴ ማዙ ነው ስሟ። ማዙም አለች፣ ልጅሽን ለእኛ እየጣልሽ የሆነ ነገር ስሪ እና እንዴ፣ እንደዛ ከሆነ አልኩና ማርያምን አከራዬ ናት። እዚህ ለኛ ላቡ መቶ ሀምሳ ብር አንስታ ሰጠችኝና የመቶ ብር ቦይና ገዝቼ ሸጥኩኝ። ቦይና ገዛውኝና መቶ ብር ቦይና ገዝቼ ያንን ቦይና ዳጣ ለንቅጬ ማታ አውጥቼ ሸጥኩኝ። መቶ ብር የገዛውት አቡ መቶ ሰማንያ ብር ሸጥኩት። ሰማንያ ብር ለእኔ ቀልድ አይደለም። እንደዚህ ነው ለካ ለካ አልኩና ማለት ድሮ ሸጠው ነበረ፣ ግን ትቼዋለሁ። ምክንያቱም በቃ ወደ ትዳር ምናምን ስገባ ትቸዋለሁ። ከዛ ኦኬ፣ እንደዚህ ከሆንኩ እስከ ዛሬ ለምን ተራብኩ? ልጄን አከራዬ ጋር እየጣልኩኝ ቦይናዬን በቃ ውሻ ውሻ ውሻ ተባልኩ። በቃ በቦይና ጎበዞንኩኝ። ከዛ ብሬን አስቀመጥኩ አስቀመጥኩ አስቀመጥኩኝና ነብሷን ይማራት አንድ አክስት አለችኝ፣ እሷ ሁለት ሺ ብር ጨመረችልኝ። ሄጄ ፓስፖርቴን አወጣሁኝ። እንደው ሰው ፓስፖርቱ ሲወጣ አሜሪካን ይሄዳ ይመስለዋል በቃ እኔ ፓስፖርትን ሲይዝ በቃ ሁሉም ነገር በቃ ሁሉም ነገር ከላይ ላይ ቀለለ፣ ሀቡ ሁሉም ነገር ከዛ ለመከራ የተፈተነ መቼስ መቼ እንትን ይለዋል። ፓስፖርቱን ያዝኩኝ ወዲህ ወዲያ ማለት ጀመርኩ። አጎቴ ሚስቱን አናገረ። ችግር የለም ወስዳት አለው አለች። እግዚአብሔር ይስጣቸው። በዚህም በዚያም በዚህም በዚያም ብለው በቃ አቡ በብዙ ቻሌንጅ ማለት አለ። በጣም ብዙ ፈተና አለ። አቡ በቃም ላይ መናገር የማልፈልገው ኢቨን በፓስፖርት ላይ አቡ እስከ ዛሬ ታምሜ ቴክ በነገራችን ላይ ልጄን የምሰራበት ቤት ልጅቷን ወክ እያደረኩ ነው የማወራው፣ እና ይቅርታ ችግር የለም እናት ችግር የለም ማለት ነው። ከዛ አቡ ፓስፖርቴ ወጣ። ፓስፖርቴ ከወጣ በኋላ ያጎቴ ሚስት ጀመረችልኝ። ያጎቴ ሚስት ጀምራልኝ። ወዲህ ወዲያ ለማለት ብር ያስፈልጋል። እዛ ስታይም ቤሩት ስትሄጂ ብር ያስፈልጋል። ያኔም ብዙም ባይሆን ያስፈልግሻል። ሰውን ቢወስድሽ ለምርመራ እኔ አዲስ አበባ ሄጄ አላውቅም። አዲስ ነኝ። አዲስ አበባም ለመሄጃ ለሁሉም ነገር ያስፈልጋል። ከዛ ማርያምን ክያ ዛር ሴማው ቢኖር ደስ ይለኛል እዚህ ጋር እና እሱም ያውቃል የኔን ታሪክ አቡ በጣም የደከመኝ ልጅ ነኝ ደከመኝ አቡ በጣም በቃ ከሰው ጋር ስስቅ ስጫወት ሰው ሁሉም ሰው ሙሉ ይመስላል አደለም ሁሉም ሰው ላይ ትልቅ በሽታ አለ ውሃ ከያዝ እየበጣሽከና ውሃ ውሃ በሀይላንድ ይዞች እየወጣሽ ማልቀስ ምንም ማለት አይደለም። ማለት ማልቀስ መሸነፍም አይደለም። ማልቀስ ነውርም አይደለም። ሀጺያትም አይደለም። ማንም ሰው ማልቀስ ሲፈልግ ማልቀስ አለበት እና ይእ ከዛ ያንን ያንን ጊዜ ፓስፖርት ማምናት ልጅ ነበረች በቃ ማምናት የምወዳት ልጅ ነበረች። ወሰደች። አንቺ ጋር ይቀመጥልኝ ባሌ ካገኘ ጠጥቶ ሲመጣ ይቀድብኛል ብዬ ከእናቴም ደብቄ፣ እናቴ ተይ ተይ ከሷ ልጅ ጋር ተይ እያለች ወስጄ፣ ጓደኛዬም አደለችም ከእድሜ በላይ ናት፣ ወስጄ እሷ ጋር አስቀመጥኩኝ። አቡ እሷ ያስነጋችኝ ነገር እስከዛሬ በዱባይ ላይ ራቁቴን ያስኬደኛል። ያሰራችብኝ ነገር አቡ እስኪያ ነው የሚያውቀው ሲነሳብኝ እና ሲያመኝ እንዴት እንደሚያደርግኝ። ለዛ ነበረ ማውራት አልፈልግም ያልኩት ማለት በፓስፖርትሽ ነው ያሰራችው! አቡ በፓስፖርቴ ያለች ህይወቴ እንዲበላሽ፣ አቡ እዚ ዱባይ ላይ ሲያመኝ ራቁቴን አስፋልት ላይ የሚያስኬደኝ ያ ከሌለ እንደ እብድ ነው ሆኖ፣ እሱ ነው የሚሰበስበኝ፣ እሱ ነው ወስዶ ጸበል የሚያስጠምቀኝም በዚህ ሀገር ራሱ እና ዛሬ ይህን አነ ውሃ ጠጭ፣ ችግር የለውም። ዶን ማሪ ምንም ችግር የለው። ውሃ ጠጭ። መጀመሪያ ውሃ ጠጭ፣ ሃይላንድ ውሃ። ቤትሽን ታጠቢ፣ ከዛ በኋላ ፓስፖርትሽን ካስቀመጥሽበት። ገና ቤይሩት ሳትሄጂ። ስለዚህ መጀመሪያ ውሃ ጠጭ እጅሽ ላይ ከዛ በውሃ ፊትሽን ታጠቢ። ማልቀስ በፈለጉ ሰዓት ማልቀስ ትችላለች። ምንም ችግር የለው። ታማሚ የሆና የኔ ልጅ እያሳደገች ቤት ስብር ብር ብላ ቁጭ ያለች ምስኪን የሆነች በቃ፣ አቡ ኢማጂን አስቢ። በጣም ምስኪን እናት ነው ያለች። በጣም ምስኪን እናት፣ ምታሳዝን፣ ጨዋ፣ ለልጆቿ ስትል አንገቷን የደፈል። አቡ ለእሷ ለእሷ ደብቄ እሷ እንጀራ እያማራት እሷ ስጋ እያማራት ለእኔ ብደብቅ ፈጣሪስ ምን ይለኛል? ለአቡ ፈልብላ ትናንት እኛን ያኖረችው እኑሽ ብር ላኪልኝ ስትላ፣ ሆሞ ብሉ ሆሞ ብሉ ገፉማ ብሉ። እኛ ቤት ገፉማ በልደን አናቅም። አቡ እግዚአብሔር ዱቄት ዱቄት አገንፍታችሁ ብሉ ትላለች። እናቴ እሱን ነገር መብላት እራሱ አትወድም። እኛማ አንበላም፣ እሷ አታበላንም። በቃ ያዱ አቡ፣ ለአንቺ ቤተሰብሽ ያስለመደሽ ነገር አለ ከልጅነትሽ እንደዛ ትላታለች እናቴን። በእውነት ነው የምልሽ ብር አፏን አውጥታ ስጡኝ ብላ አጠይቅም አጠይቃኝም አታውቅም ቸገረኝም አትልም። እያ አውቄ ነው ምልክላት ከዛ ስምንት ወር አቡ፣ እናቴን የሰው አይን አያት፣ እዳ ገባው ከሰው መበደር ነው አቡ፣ ከሰው መበደር መላክ ነው። ልጄ ትምህርት ቤት የግል ትምህርት ቤት ማስተምራት አውጥቼ የመንግስት ትምህርት ቤት አስገባሁት። የልጄ በቃ አይምሯ ተነካ። እከሌ የግል እየተማረች እኔ ለምን መጀመሪያ ማትችውን አስለመድሽኝ? ልጄ ያንን ማምጣት ጀመረች። ያንን ጥያቄ ምን አባት እኔ አሁን ላይ የእናቴና የልጄ ሳይሆን ያሳሰበ የኔ ነው። እየበላሁኝ አይደለም፣ የምፈልገውን ምግብ እያገኘውኝ አይደለም፣ እያመመኝ ነው። ጸበል መሄድ እፈልጋለሁ። ኢትዮጵያ መሄድ እፈልጋለሁ። በዛ ታይም በቃ ሁሉም ነገር ዙሪያው ገደል ሆነብኝ፣ ማማ ከዛ የእናቴ ልጅ አልኳት። አወራታለሁ በደምብ የሆነ ሰ ምን አለችኝ? በቃ አንቺ እዚህ እምቢ ካለሽ ሂጂ ኢትዮጵያ ግቢ አለችኝ። ኢትዮጵያ ሂጂ፣ በቃ እዚህ ኑሮ ዱባይ ላይ እምቢ ካለሽ ኢትዮጵያ ሂጂ አለችኝ። መጀመሪያ እዚህ ካታር ያለችውን እኔ ያለሁበት ሀገር ያለችውን እህትሽን እህቴ እራበኝ የሙዴስ ቸገረኝ፣ ኢጃዛቤ ስምንት ወር ስራ ጥጭ የተቀምጥ የተራብኩ ስትያት ምንድን የመበሰችሽ፣ ስንት ላእሱ ልነግርሽ እኮ ነው፣ እሱን ልነግርሽ ነው። ያንን እያወራን እያወራን ስንሄድ፣ ኢትዮጵያ ግቢ በቃ እንደዛ ከሆነ ኢትዮጵያ ግቢ። እኔ ጸጉር ሙያ ስላለኝ ትንሽ ጸጉር ቤት እንዴትም ብለን ከፍተን እንሰራለን። ኢትዮጵያ ግቢ ቆያዊያ እንዴ ከልጅቷ ጋር ስለሆንኩ እንትን አልኩኝ። ከዛ ኢትዮጵያ ጊቢ ብላኝ፣ ኢትዮጵያ እንዴት ነው የምትገቢው? አቡ ትናንትና ኢትዮጵያ ፓስፖርት ለማውጣት ወዲህ ወዲያ ስለ ሀምሳ ብር ቸግሮኛል ሰጠኝ፣ ቤተሰብ ዛሬ ይሰጠኛል ብዬ እሱን አምኜ በኢትዮጵያ መግባት ለእኔ በጣም ከባድ ነገር ነው፣ በጣም ከባድ ነገር ነው። ከዛ ኢትዮጵያ ጊቢ ስላለችኝ እኔ ኢትዮጵያ አልሄድም፣ ግን እዚሁ ስራ ፈልጌ እሰራለሁ። ከዛ ኢትዮጵያ ግቢ ስላለችኝ ያው ብዙም ደስተኛ አይደለሁም። እኔ አልገባም ብያታለሁ። ከዛ እራበኝ እንሻ አልኳት። በማርያም እራበኝ፣ እኔ አሁን ስራ ስላልሰራው አበድሩኝ ብለው እኔ የዱባይ አባቶች እራሱ እዚህ መታ ይናገራሉ። እኔ መንፈስ ሲያመኝ አቡ እንዴት አፈርዲሜ ነው የሚያስበላኝ። በቃ አፈርዲሜ አሞኝ፣ አፈርዲሜ አብልቶ ነው የሚያስነሳኝ። አቡ እባና ተሸኑሽ፣ እራበኝ፣ ሞዴስም ቸግሮኛል። እኔ ምንም ነገር የለኝም። ሀይሻ እዚህ ስላለች እኔ ሀይሻን ብር ስጪ ማለት እፈራለሁ። አንቺ ተበደሪልኝ ቢያንስ ስራ ላይ ስለሆንሽ ከዛ አይሻ ማናት አይሻ ማናት እስካሁን ታሪኩ ላይ ስሟን ያልሰማ ነው አይሻ ማናት የሰፈር ልጅ ናት የሰፈር ልጅ ናት እዚህ ናት ኦኬ እንደዛ በያ አይሻ ምትባል የሰፈራችን ልጅ እዚህ ያለች በለ በያ እንዴት አይሻ ማናት እንላለን እኛ ታሪኩ ላይ እስካሁን ስሟን ያልተጠረሰው እሺ አሳት ያለች እና ካይሻ ሁለት ካይሻ ብሩ ሰጅልኝና እኔ እሰጥሻለሁ በያት አንቺ ትሰጫታለሽ እኔ ደግሞ ለአንቺ መልሽ እሰጥሻለሁ አልኳት ከዛ እሺ ርቦኛል ብያታለው። ታውቃለች። በጣም እያመመኝ ነው። በቃ በቃ ጥሩ ላይ አይደለውም። አቡ በህይወትና በሞት መካከል ነኝ ያለሁት። ኢጀዛቤ ልጆች ከኔ ጋር በጣም እየተቸገሩ ነው። ይመጣሉ፣ አይተውኝ የሆነ ነገር ይገዙልኛል፣ ምናምን ከዛ ይሄዳሉ። ሁሉም ወደ ስራው ነው የሚሄደው ገባሽ? በጣም ከኔ ጋርም የተቸገሩን ልጆች አሉ። ከዛ ስላቅሽ አሁኑኑ እደውልልሽ አለው አሁኑኑ ነው የምደውልልሽ ብላ ጠላቴ ዝም ይባል። በዛው እልም ብላ ጠፋሽ። ጠፋች ጠፋች ጠፋች ጠፋች ጠፋች። በቃ እደውላለሁ ብላ በዛው ቀረቻቡ።